ጥቅምት 22 2018። ጤና ይስጥልኛ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለሁ። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። ህወሀት በይፋ ውጊያ እንዲጀመር መቀስቀስ ጀመረች። ህወሀት በመንግስት ተገደን ጦርነት ልንገጥም ነው የሚል ይዘት ያለው መግለጫ አውጥታለች። የአማራ ፋኖ ኃይሎች ከህወሀት ከጎናችን ሆኖ የሚል ይፋዊ ጥያቄ ቀርቦላቸዋል። ኤርትራም ለጦርነቱ እያሟሟቀች ነው። ወዲህ ደግሞ አብይ አህመድ እየፎከሩ ነው። በዝርዝር መረጃ ይዘናል፣ እናስቃኛችኋለን። በሌላ በኩል ከዚሁ ጋር በተያያዘ አቶ ልደቱ አያሌው አብይ አህመድ በዚህ መንገዱ ወደብ ካመጣ እኔ ፖለቲካ ደደብ ነኝ ማለት ነው። እርግጠኛ ሆኜ እናገራለሁ፣ አብይ ወደብ አያመጣም። አብይ ወደብ ከመጣ እኔ በንጋታው ፖለቲካ አቆማለሁ ሲሉ በድፍረት ተናገሩ። የልደቱ አያሌው ንግግርን በዝርዝር እናስደምጣችኋለን። ወደ አማራ ክልል መረጃዎቻችን ስናልፍ ፋኖ በአራቱም የአማራ ግዛቶች መብረቀ ጥቃቶችን ፈጽሟል። ምሽጎች ተደርምሰዋል። ከተሞችም በፋኖ እጅ ገብተዋል። የአገዛዙ ጦር በሰልፍ እጁን ለፋኖም ሰጥቷል። በቪዲዮ የዘነዋል። የአንድነት የአንድ ነ ዜና ከፋኖ መንደር ተሰምቷል እንቃኘዋለን በርካታ የአገዛዙ ጦር የተደመሰሰበት የአውደ ውጊያ መረጃዎችን እንዲነግርንም የፋኖ አመራር ጋብዘናል እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ስላደርስ እዚህ ተገኝቻለሁ የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ ልጆች ድል ጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች አበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረግኩ ተዘገባ አልፋለሁ። ህወሓት የፕሪቶሪያዊ የሰላም ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠነቀቀም። ህወሀት መንግስት የፕሪቶሪያውን የሰላም ስምምነት እየጣሰና እያኮሰሰ ነው ሲል በመክሰስ ከስምምነቱ ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ መውደቁንም አስጠንቅቋል። ወደ ጦርነት እንዳናመራ የሚል ይዘት ያለው መግለጫን ያወጣው ህወሀት ህወሀት በትላንትናው ዕለት በወጣው መግለጫ የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያ የሰላም ስምምነት ቁልፍ ድንጋጌዎች ለመተግበር አልቻለም ሲልም ገልጿል። ቡድኑ በመግለጫው የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥረው የሚገኙ ኃይሎችን በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎችን ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲልም ከሷል። መግለጫው አክሎም የፕሪቶሪያው የሰላም ስምምነቱ ዓላማው ዘላቂ ጦርነት ማቆም እንዲመጣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ ለመልሶ ግንባታና ለፖለቲካ ውይይት መሰረት ለመጣል ነውም ብለዋል። በቅርቡ ጠቅላይ ሚኒስትሩ አብይ አህመድ ህወሀት የፕሪቶሪያ የሰላም ስምምነት ባለማክበር እንዲሁም ከፌዴራል የሚላክ በጀት ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎች በማዋል መወንጀላቸው ይታወሳል። ሁለቱ ኃይሎች ወደ ጦርነት ሊያምሩ እንደሚችልም ከወዲሁ እየተነገረም ነው።

ይህ በእንዲህ እንዳለ ደግሞ በትላንትናው እለት ጀነራል ምግበይ የህወሓቱ ቀንደኛ ሰው ለአማራ ለኤርትራ እንዲሁም ለአፋር ኃይሎች ጥሪ ማቅረባቸውም ተነግሯል። ለአማራ ኤርትራ፣ አፋር ኃይሎች ከጎናችን እንዲሆኑ ጥሪ እናቀርባለን ሲሉ ጀነራል ምግበይ ተናግረዋል። የጦርነቱ መጀመር አጠራጣሪ ነው ቢባለም ቲፒኤልፍ የኤርትራ መንግስት ጠምዝዞም ወደ ጦርነት ሊከተው እየተዘጋጀ መሆኑ ነው የተረጋገጠው። አንዱ ከሌለ ሌላው የለም የሚል የስነልቦና ጨዋታ ቲፒኤልኤፍ በኩል እየታየ ነው። እንደ ጀነራሉ ንግግር ከሆነ ቲፒኤልኤፍ ጊዜ ከሄደ ይፈረካከሳል። የኔ መፈረካከስ ለኤርትራም አደጋ ነው። በዚህ ጊዜም ቶሎ አክት ካላደረግን እንፈርሳለን የሚል ነው። ኤርትራ ደግሞ ጊዜ መውሰድ ብትፈልግም የራሷ ስጋትም አለባት። ዋናውን ጦርነት የምንዋጋው እኛ ኤርትራውያንን፣ ጦርነቱ የኤርትራን ከተሞች ያጥለቀልቃል የሚል ስጋት በኤርትራ በኩልም ተፈጥሯል። የጦርነቱ መጀመር ለቲፒኤልኤፍ አጣዳፊ ነውም ለኤርትራም ደግሞ አደጋ ነው የሚሉም በርክተዋል። ያም ሆነ ይህ ግን ጦርነት የመጀመሩ ነገር ይፋ እየሆነ ያለ የመጣ ይመስላል። ይህ በእንዲህ እንዳለ ደግሞ አቶ ልደቱ አያሌው አብይ አህመድ አሁን በያዘው መንገድ እንኳን ወደብ ማግኘት ይቅርና ጭራሽ ሀገሪቷ የማትወጣው ጣጣ ውስጥ እየከተታት ነው ሲሉ ተደመጡ። ይህ ባህር በር ጥያቄ ከድሮም ጀምሮ ከኔ በላይ ያነሷ የለም ያሉት አቶ ልደቱ አያሌው አብይ በያዘው መንገድ ወደብ ካመጣ እኔ ፖለቲካ ደደብ ነኝ ማለት ነው፣ ፖለቲካ አላውቅም ማለት ነው እንደውም መቶ ፐርሰንት መናገር ይችላለሁ፣ በድፍረት አብይ በዚህ መንገድ ወደ ባ ዓመጣም እሱ ወደ በዚህ መንገድ ካመጣ እኔ በንጋታው ፖለቲካ አቆማለሁ ሲሉም ተናግረዋል። አንድ ነገር በዚህ አጋጣሚ በድፍረት ይናገር በህዝብ ፊት በህዝብ ፊት የባህር በር ጥያቄ በእኔ ደረጃ ኢትዮጵያ ውስጥ ያነሳው ሰው የጻፈበት የተናገረበት የለም። ቅድም ንግግሩን አቅርበዋል። ከ20 ዓመት በፊት ነው እሱ የተናገሩ። በእርግጠኝነት ግን አንድ ነገር ልናገር፣ በሶሻል ሳይንስ እርግጠኛ መሆናቸው በአንዳንድ ጉዳዮች ላይ ግን እርግጠኛ ነኝ። አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተሂዶ የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ ነው ከፖለቲካ እለቃለሁ። የፖለቲካ ደንቆሮ ነው ማለት አይገባኝ ደደብ ነው ማለት ይሄ ጉዳይ እንደውም የባህር በር የማግኘት እድላችንን የሚያርቅ የሚያወሳስብ። ከዚህ በኋላ በጎረቤት አካባቢ ያሉ ሀገሮች ሁሉ ኢትዮጵያን በስጋት ነው በፍርሃት ነው የሚያዩት። መቶ ሰላሳ ሚሊዮን ህዝብ ነው ያለኝ ብለህ ከሁለት ሚሊዮን ከሶስት ሚሊዮን ህዝብ ጋር ራስህን በጉልበት ማነፃፀር ከጀመርክ በኋላ ማንም ጎረቤት ሀገር ነው በስጋት በፍርሃት ነው የሚያዩት። ከነዚህ ሀገሮች ጋር ነገ በሰላማዊ መንገድ፣ በጥቅም ልውውጥ፣ በዲፕሎማሲ የባህር በር ጥያቄያችንን ለማሳካት የምናደርገው ጥረት ሁሉ ችግር ውስጥ ነው፣ የማይቻል ነው የሚሆን። ለኢትዮጵያ የባህር በር ማስገኘት የሚፈልግ መሪ በዚህ ወቅት አገሪቱ በጦርነት እየታመሰች በጦርነት በኃይል የባህር በር አመጣለሁ ብሎ አይፎክርም። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር እንዲሁም አበይት ጉዳዮች አልፋለሁ። የወርቅ አባይ ብርጌድ የተሳካ ደፈጣ ውጊያ መፈጸሙን አያስታወቀም አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ወደ አዩ እንቅስቃሴ ያደረገውን የብልጽግና ቡድን በምድር ድሮኗ በወርቅ አባይ ብርጌድ በደፈጣ ጥቃት ሙትና ቁስለኛ አድርገው ወደ መጣበት ወደ እሁድ ከተማ መልሰውታል ተብለዋል መልሰውታል ተብሏል። በተፈጸመው የደፈጣ ውጊያ በተጨባጭ በርካታ ያገዛዙ ሰራዊቶች ሙት ሲሆኑ በርካቶችም ቁስለኛ መሆናቸው ተረጋግጧል። ቁጥራቸው ያልታወቁ የሞቱ መኖራቸውንና የቆሰሉትም በርካታ በመሆናቸው እስካሁን ጥራቸው አለም ተወቁም ለሚዲያችን ተገልጿል። የአገዛዙ ስርዓት አገልጋዮች የተከፈተባቸው የፍጣው ውጊያ መቋቋም ሲያቀታቸው ራሳቸውንና ቁስለኛቸውን እየጎተቱ ወርቅ እንደሚያሸለም ሩጫ እየተሽቀዳደሙ ወደ ሁዲት ከተማ መግባታቸውንም አክለው የመረጃ ምንጮቻችን ገልጾልናል። ይህ በእንዲህ እንዳለ በሌላ ሰበር ዜና በአንድነት ማግስት ሚሊሻ ተነዳ የስቴ ሚሊሻ እንዲህ እንደምትመለከቱት በሰልፍ እጁን ለፋኖም አስረክቧል። ቀርበዋል። በትላንትና ዕለት በሸዋና በወሎም የመከላከያ ሰራዊትና የአገዛዙ የሚሊሻ ሰራዊት አባላት ከ300 በላይ ለፋኖ እጃቸውን መስጠታቸውን መዘግባችን ይታወሳል። በዛሬ ዕለት ደግሞ እጅግ ቁጥር የበዛም የሚሊሻ ሰራዊት በጎጃም እጁን ለፋኖ እንደምትመለከቱት አስረክበዋል። የፋኖ ኃይሎችም በጭብጨባ አቀባበል አድርገውላቸዋል።

ጀባ ጀባ እናመሰግናለን። እንግዶቻችሁ ቦታ ቦታችሁን አዙልን። ይህ በእንዲህ እንዳለ ደግሞ በሌላ አንድነት ዜና በአፋሃድ ወሎ ጠቅላይ ግዛት እዝ የነበሩ ከአራት በላይ ክፍለ ጦሮች በመሰባሰብ ምስራቅ አማራ ቀጠና ሚኒልክ እዝ የደጋው መብረቁ ኮርን መስርተዋል። አሰባሳቢው እዝ ልዕልናውን ከፍ አድርጎ እየከነፈም ይገኛል። በምስራቅ አማራ ቀጠና ድሉ በበርካታ ዘርፎች እየተመዘገበ ነው። በመሬት ላይ ባሉ ውጊያዎች የአማራ ፋኖ በምስራቅ አማራ ቀጠና በርካታ ድሎችን ሲያገኝ፣ በአንድነቱም እንደምትመለከቱት በወሎም በአፋሃድ ወሎ ጠቅላይ ግዛት እዙ የነበሩ የፋኖ ኃይሎች አንድነት ይሻልናል በማለት ምስራቅ አማራ ቀጠናን ተቀላቅለው አራቱ ክፍለ ጦሮች አንድ ኮር መስርተው ከዚህ በኋላ በአፋባሃ ወሎ ቀጠና ሚኒሊክ እዝ ለመተዳደር ወስነዋል። ይህ በእንዲህ እንዳለ አፋባሃ በሚንቀሳቀስባቸው ቀጠናዎች ያሳካቸውን እድሎችና ያሳካቸውን ድሎችና ያድርጋቸውን የአውደ ውጊያ መረጃዎች ሊሰጠን የአፋባሃ ደቡብ አማራ ቀጠና የህዝብ ግንኙነት ኃላፊ አርበኛም አብደላ አንድሪስ በስልክ መስመራችን ላይ ይገኛል። ከእሱ ጋር የተደረገውን ቆይታ አድምጠን እንመለስ። የግንባር መረጃዎችን ጨምሮ ከሰሞኑ በዛሬውና የተለያዩ ሁኔታዎችን ሊያስቃኘን የዛሬ የተረኘ ያ ወደ ግንባር መረጃ አቅራቢያችን የደቡብ አማራ ቀጠና ያሳምነው እዝ ቃል አቀባይ ዶክተር አብደላ አንድሪስ ሲሆን በአራቱም ቀጠና የተከናወኑ አበይት ሁነቶችን ያስቃየናል። አድማጭ ተመልካቾቻችን፣ እኛም ከአማራ ሚዲያ ካውንስል የዕለቱ መረጃ ተመልካቾቻችን ለመቀበል ተሰባስበናል። መረጃውን ምን ይመስላል የሚለውን ዶክተር አብደላ እስኪ መረጃዎች አሉ። በዛሬ አውደውጊያዎች ውጊያዎች አመሰግናለሁ። እንዴት ቆያችሁ? በዛሬ መረጃ ከአራቱም ከአራቱ አቅጣጫ የዋሉ የአውደውጊያና እንዲሁም የፖለቲካ የአስተዳደር ጉዳዮችን ያጠቃለለ መረጃ ነው የማቀርበው የመጀመሪያ የመረጃ ዬን ማቅረብ የምንጀምረው ከአማራ ፋኖ ብሔራዊ ኃይል ሰሜና አማራ ቀጠና በላይ ይሆናል ማለት ነው። በዛሬው ዕለት እንግዲህ ከሰሞኑ ለሶስት ቀናት ያክል ሲካሄድ የነበረው ተጋድሎ ዛሬም አራተኛ ቀኑን ይዞ ቀጥሏል። በዚህም በሻውራ እና በደለጎ በግንባር በተካሄዱ አውደ ውጊያዎች መይሳው ከሳ ሁለተኛ ኮር አድዋ ክፍለ ጦር ከጠዋት አስራ ሁለት ሰዓት ጀምሮ እስከ ቀኑ ሰባት ሰዓት ድረስ ከፍተኛ የሆነ ተጋድሎ ሲያደርግ ነው የዋለው። በዚህም እንግዲህ የጠላት ኃይል በርካታ ኃይሉ ሙትና ቁስለኛ የሆነበት ሁኔታ አለ። ይህም የሆነው ከሻውራና ጸደ ማርያም አካባቢዎች ስቦ በማስገባት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ እንዳልሆነ እንዳደረገው ነው እያየ ነው። ስለዚህም የሙት እና ቁስለኛ መጠን መረጃ የተወሰነ ለማሳየት ያክል ወደ ሰላሳ ስድስት የሚያልፍ ሙን እንደተደመሰሰ እንዲሁም በቁስለኛ ደረጃ ከአርባ አራት በላይ የሚሆን ቁስለኛን እንደነበረ ለማየት ተችሏል። ይሄ እንግዲህ ምንድን ነው? በየሰዓቱ ተቀያሪ ስለሆነ ነው። ኤግዛክት ነንበሩን ወይም ትክክለኛ ቁጡን ለመግለጽ የተቸገርኩት በየደቂቃዎቹ ልዩነት ስላለው ነው። እንግዲህ በተካሄደው ውጊያም አገዛዙ አለኝ የሚለውን ኃይል በተለይም በአለፉት ሶስት ቀናት የተመታ ስለነበር በሰሜን አማራ ቀጠ እዝ ማለት ነው ያለ ማካካስ በሚል ከተለያዩ ቦታዎች እንቅስቃሴ ቢያደረግም በወገን በኩል ግን ጠንካራ ወታደራዊ ጥበቦችን በመጠቀም ስቦ በማስገባት ቅድም ለመግለጽ እንደተሞከርኩት በሻውራ እና በአጽደ ማርያም አካባቢ ያሉትን ስቦ ቃላትን በማስገባት ለመደምሰስ የተቻለበት ሁኔታ ነው ያለው ማለት ነው። ከዚህ ጋር በተያያዘ ከዚሁ ሳንወጣ በቋራ ደለጎ አካባቢ የቋራ ኦሜድላ ክፍለ ጦር ከጎንደር ጠቅላይ ግዛት እዝ ጋራ በመሆን ተጋድሎ ሲያደርግ ነው የዋለው። በዚህም ሁለቱ እዞች ማለት ነው የጎንደር ጠቅላይ ግዛት እዝ እና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጣ በላይ እዝ ባደረጉት የተቀናጀ ተጋድሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ እንዳደረገ ነው መረዳት የሚቻለው እንግዲህ ሁለቱ እዞች ባለፈው የአማራ ፋኖ ሰሜን አማራ ቀጠና በላይ እዝ ከፍተኛ አመራሮች እና የጎንደር ጠቅላይ ግዛት እዝ ከፍተኛ አመራሮች በጋራ በመሆን ውይይት በማድረግ የአንድነት ጅምር ጉዟቸውን ለአማራ ሕዝብ ካበሰሩ በኋላ የቅንጅት ስራዎች ተጠናክረው እና የጋራ ድል እየተመዘገበ ያለንበት ሁኔታ ነው ያለው ማለት ነው። በሌላ መንገድ አገዛዙ ማለት ነው፣ በሚደርስበት ከፍተኛ የሆነ ምትና ጫና በመበሳጨቱ በሊቦ ከምከም ወረዳ አርሶ አደርና ንጹሀንን የመጨፍጨፍ ስራውን አቀጣጥሎ እየሄደበት እንዳለ ለማየት ተችሏል። በዚህም እንግዲህ በርካታ ህጻናቶችን አንድ የስምንት አማት ህጻናትን ህጻንን ጨምሮ ወደ ሰባት የሚደርሱ አርሶ አደሮችን የገደለበት ወይም የረሸነበት በጭካን የረሸነበት ሁኔታ ነው ያለው ማለት ነው። ይህ የሚያሳየው እንግዲህ ከእለት ወደ ዕለት አገዛዙ ክንዱ ሲዝል የወገንን ጡጫ መቋቋም ሲያቅተው በቀጥታ ምሳን ላይ እየተኮሰ መጨፍጨፉን እና መግደሉን እንደተያያዘው የሚያሳዩ ነው የሚሆነው እንግዲህ ከፍተኛ ሽብር ውስጥ እንዳለም ለማየት ቻል ነው። በሌላ መንገድ ከዚሁ ሳንወጣ የአማራ ፋኖ ብሔራዊ ሀይል ምስራቅ አማራ ቀጠና ምንሊክስ ከእለታዊ ተጋድሎ ጎን ለጎን በርካታ እና ተከታታይነት ያለው የልዩ ኮማንዶ ስልጠናዎችን እያካሄደ እያስመረቀ ያለበት ሁኔታ አለ። በተለይም የእዙ ልዩ ዘመቻ ለበርካታ ወራት ያሰለጠናቸውን ልዩ የኮማንዶ አባላት አስመርቋል። ይህንንም በስዕልም በድምፅም ያው ያለበት ሁኔታ ነው ያለው። በሌላው መንገድ ከዚሁ ጋር ተያይዞ የአማራ ፋኑ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ የደጋው መብረቅ ክፍለ ጦርም በተመሳሳይ ለተከታታይ ወራት ያሰለጠናቸውን የልዩ ኮማንዶ አባላት በዛሬው ዕለት በማስመረቅ ለቀጣይ ወሳኝ ለሆነው ግዳጅ እንዳዘጋጀ ያየንበት ሁኔታ ነው ያለው። በወገን በኩል እንግዲህ አገዛዙ ሶስት ቀርተዋል፣ ስምንት ቀርተዋል በየወንዙ በየሸጡ ጁሽሎ ከለካሉ ብሎ ቢባልም ተሉ ግን የተለየ ሆኖ ጠላትን እንደ እየረመረመና በአራቱም አቅጣጫ በአራቱም ምዞች ማለት ነው እርምጃ እየወሰደ እዚህ ደረጃ ላይ እንደደረሰ ነው የሚያሳየው። በተለይም የሰሞኑ የአብይ አህመድ የፓርላማ ድንፋታና ቀራርቶ። በዚህ ሲመዘን ውሃ እንደበላው እና ባዶ እየቀረ መሆኑን ነው የሚያሳየው። በተለይም የምስራቅ አማራ ቀጠና ምኒልክ ዕዝ የሚያሰለጥናቸው የልዩ ኮማንዶ አባላት ለጠላትም ስጋት ናቸው። ይሄ እንግዲህ በምኒልክ ዕዝ ብቻ ሳይሆን ከሰሞኑ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝም በጣም ቁጥሩ ብዙ የሆነ የልዩ ኮማንዶ አባላትን እያሰለጠነ እያስመረቀ ለመጨረሻው ግዳጅ ራሱን እያዘጋጀና እያበቃ ያለበት ሁኔታ እንዳለ እየተረዳንበት ነው። በሰሜን አማራ ቀጠና በላይዝም በኩል በተመሳሳይ እንዲሁም በደቡብ አማራ ቀጠናም በኩል የተለያዩ ክፍለ ጦሮች፣ እዞች እና አደረጃጀቶች፣ ኮሮች ወጥነት ባለው መንገድ መመሪያ እና ስታንዳርድ የስታንዳርድ መመሪያ ተዘጋጅቶ እየተሰሩ ያሉበት ሁኔታ አለ። ጎን ለጎን በአራቱም እዞች እንደ አባባህ ማለቴ ነው። በሰሜን አማራ ቀጠና በላይ ዝም፣ በምስራቅ አማራ ቀጠና ምኒልክ እዝም፣ በደቡብ አማራ ቀጠና አሳምነው እዝም፣ በምዕራብ አማራ ቀጠና ቴዎድሮስ እዝም የህዝብን የማወያየት ግንዛቤ መፍጠር ሳይሆን እሱ ኦልሬዲ ግንዛቤ የተፈጠረለት ቢሆንም የትግሉ ደጋፊ የነበረውን ማህበረሰብ የትግሉ ዋና አካል እንዲሆን መመሪያ ወርዶ በሰፊው እና ሁሉም አመራር ድጋፍ እየተሰጠ ከማህበረሰቡ ጋር ከፍተኛ የሆነ መግባባት ስራዎች እየተሰሩ ነው። ይህ አፋባ ቀጣይ የሚለውን የመጨረሻውን እርምጃ ለመውሰድ ሙሉ አቅሙን አሟጦ እየሰራ እንዳለና በተለይ ማህበረሰቡ ላይ ትልቅ ስራ እየሰራ ነው። የአስተዳደር ጉዳዮችን ወይም ደግሞ የሲቪል የህዝብ አስተዳደር መገልገያ ተቋሞችን ወደ ስራ እንዲገቡ ያደረገበት ሁኔታ አለ። በአራቱም እንዲሁም አደቶችን በየቀኑ በየቀኑ እየገመገመ እየፈተሸ ማስተካከያ እየሰጠ የህዝብ ጥያቄዎችን እያዳመጠና መፍትሄ እየሰጠ እንዲሁም ችግሮችን እየፈታ ያለበት ሁኔታ እንዳለ ነው መግለጽ እየፈለግኩት። እንዳጠቃላይ ለዳ ላይ መረጃ ይሄ ነው እዚህ ጋር አመሰግናለሁ። በመጨረሻ የኢሳያስ በካይሮ መገኘት አንድምታው ምንድነው? ምንድን ነው ዝርዝር አለን አድምጠን እንመለስ። ሁለቱም መሪዎች የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና ለሁለቱም ሀገራት በሚጠቅሙ አካባቢያዊና ዓለም አቀፋዊ ጉዳዮች እንደሚወያዩ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው አስፍረዋል። የፕሬዝዳንቱ ጉብኝት በኤርትራና በግብፅ እንደሚደገፍ የሚነገረው የሱዳን ጦር በዳርፉር ያጋጠመው ሽንፈትና የፈጥኖ ድራሽ ኃይሎች የኤልፋሻር ከተማ መቆጣጠራቸውን እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሳምንት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የቀይ ባህር ጉዳይ ለኢትዮጵያ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ማለታቸውን ተከትሎ በመሆኑ ብዙዎችን እያነጋገረ ነው። የጉብኝቱ አንደምታ በማስመልከት ካነጋገርናቸው ኤርትራዊው የአፍሪካ ቀንድ የፖለቲካ ተንታኝ አቶ አብዱራህማን ሰይድ ጠቅላይ ሚኒስትር አብይ አህመድ የሰጡት ማብራሪያ የኤርትራ ታሪካዊ የቅኝ ግዛት ውሎችና የኤርትራ ሉዓላዊነትን ያላገናዘበ እንደሆነ ነው የገለጹት። ጉብኝቱን አስመልክተው ደግሞ እንዲህ ብለዋል። ግብፅና የኤርትራ ጥብቅ ግንኙነት አላቸው እና የኤርትራ ባለስልጣናት እንዲሁም የግብጽ ባለስልጣናት ጉብኝት ይፈጽማሉ በየአንዳንዳቸው ሀገሮች። በአሁኑ ጊዜ ግን ሁለት ታላላቅ ነገሮች አሉ እዛ አካባቢ አንደኛው የጠቅላይ ሚኒስትር አብይ አህመድ አካሄድ ሲሆን እሱ ደግሞ በጣም አደገኛ አካሄድ እንደመሆኑ ሁለተኛው ደግሞ ሱዳን ውስጥ የተገኘው የአልፋሽር በፈጥኖ ደራሽ ሚሊሺያ እጅ መውደቋን ለግብጽ ብዙ ስጋት ይፈጥራል። እንዲሁም ለኤርትራም ሊፈጥር ይችላል ፖቴንሻሊ። በተለይ ወደ ምብራቅ ሱዳን ወደ ምስራቅ ሱዳን መምጣት ከሞከሩ ኤርትራ ሳትወድግ ከነሱ ጋራ ፊት ለፊት ልትጋጭ ትችላለች፣ ከፈጥኖ ደራሹ ጋር ማለት ነው። እና እነዚህ ሁለት አጀንዳዎች የኢትዮጵያና የሱዳን ሁኔታዎች ለሁለቱ አስጊ ስለሚሆኑ በእነሱ ላይ ለመመካከር እንደሚሆን ብዙ ጥርጥር የለኝም። ሌላው ያነጋገርናቸው የአፍሪካ ቀንድ የፖለቲካ ተንታኝ አቶ ዮሱፍ ያሲን ናቸው። እሳቸው እንዳሉት ሀገራት ብሔራዊ ጥቅማቸውን ለማስከበር በአቋም የሚመሳሰሏቸውን ሀገራት ከጎናቸው ማሰለፍ የተለመደ ቢሆንም የአቶ ኢሳያስ አፈወርቂ የካይሮ ጉብኝት ግን ከጠቅላይ ሚኒስትሩ ማብራሪያ ጋር የሚገናኝ አይመስለኝም ባይ ናቸው የኢትዮጵያ ጠቅላይ ሚኒስትር የፓርላማው ንግግርና የአቶ ኢሳያስ የካይሮ ጉዞ ቀጥታ ተያያዥነት አላቸው ብለን ለመደምደም በጣም ያስቸግራል። ምክንያቱ እኚህ ሰውዬ ካይሮ ሲመላልሱ ቆይተዋል እና ነው። ዋናው ጥያቄዎቹ ለምን ለምን፣ አሁን ብቻ ሳይሆን ለምን በአጠቃላይ አገራት እንደተባለው ጥቅማቸውን ለማስከበር በተለይ ይሄ ዋና የሚባለው ብሔራዊ ጥቅም ለማስከበር ከሀገራት ጋር ይተሳሰራሉ፣ ይወዳጃሉ፣ ስምምነት ይፈርማሉ። አንዱ ከሌላው ጋር ወግኖ በሶስተኛው ለወገን ላይ የሚወግንበት የሚተሳሰርበት ይተሳሰራል ማለት ነው እና በዚህ መንፈስ ብናየው የተሻለ ይመስለኛል። በሌላ በኩል ግን አሉ አቶ ዮሱፍ ያሲን። በሌላ በኩል ግን በኢትዮጵያ ከፍተኛ ወታደራዊ አዛዦች በየጊዜው ስለ ቀይ ባህር የሚሰጡ መግለጫዎች የዲፕሎማሲ ሂደቱን እንደሚያበላሽ ይናገራሉ። አቶ አብድራህማን ሰይድ በበኩላቸው የኤርትራው ፕሬዚዳንት አንዱ የጉብኝታቸው አካል በግብፅ በነገ ዕለት በሚመረቀው የአንድ ታላቅ ሙዚየም ምረቃ ስነስርዓት ለመሳተፍ ነው ቢባልም በዋናነት ግን በኢትዮጵያ በኩል ይታያል ያሉትን በኃይል ጭምር ቀይ ባህርን የመቆጣጠር አዝማሚያና የሱዳን ወቅታዊ ሁኔታ መነጋገሪያ አጀንዳቸው ሊሆኑ እንደሚችሉ ይገምታሉ። ዋናው ግን የአሁኑ የቀጠናው ስጋት ያለው የኢትዮጵያ በኃይል ወይም በማኛው መንገድ የባህር በር ማግኘት ፍላጎቴ ማሳካት አለብኝ እችላለሁም የሚል ዝተት ስላለ፣ በሱዳን በኩል ደግሞ አዲስ ሁኔታዎች መሬት ላይ ተፈጥረዋል። በዚህ ምክንያት ግብጽና ኤርትራ የግድ ነው እዚህ ላይ መመካከር እንዳለባቸው። አቶ ዩሱፍ ያሲም በበኩላቸው በኢትዮጵያ በኩል በቀይ ባህር ብሔራዊ ጥቅሟን ማስከበር የምችለው በመጀመሪያ በአባይ ተፋሰስ ሀገራት እንደተሰራው ዲፕሎማሲ በቀይ ባህር ተጎራባች ሀገራት ላይም ተመሳሳይ ዲፕሎማሲያዊ ጥረት በማስቀደም ሊሆን ይገባል። ቁጥ ዘገባዎች እነዚህን ይመስላሉ። ከሰዓታት በኋላ እስከማገኛችሁ ድረስ ቸር ያሰማል።